ይህ ሁላችሁ ማሮች ፍቅሮች ዛሬ ደግሞ ቻሌንጅ ላችሁ መጥቻለሁ፣ ማለት ነው። ምንድን ነው እሱ? ይሄን ቦታ ያወቀ ይሸለማል፣ ይሸለማል። ይሄንን የአበባ ይሄን ግሪን የሆነ ሽብርቅ ድምቅ ሽብርቅርቅ ያለ ቦታ ያወቀ ሰው ይሸለማ ን እላችኋለሁኝ። እንደምታውት በጣም ነው የሚያምረው፣ ውብ ነው ቦታ፣ የሆነ በቃ ደስ ነው የሚላችሁ። በቃ ምንጭ አበባ ይቶ ደስ የማይለው ሰው የለም እያስባለሁኝ፣ እና ላችሁ ይሄ ዱባይ ውስጥ ነው ወይ እንዳትሉኝ

እና አላችሁ የአበባ ድርድር የተሞላበት ጢቅ ብዬላችኋለሁ። የለለ የለለ አበባ የለም። እንግዲህ እንደምታወት ምንድን ነው መስከረም ጥቅምት መሆኑን አውቄያለሁ። ሀሳብ ጥቅምት መሆኑን አውቅ ያለሁኝ። ስለዚህ ጥቅምት መሆኑን አውቅ የላችኋለሁ። አበባ አበባ ሰኝቶኛን ጥቅምት ስለሆነ ያው እንግዲህ ሽብርቅርቅ ብለና ንላችኋለሁ። ፏ ብለና ነው ተመልካቱት

ወይም እንዴት አባቱ ደስ እንደሚወዶች ፍጦች ወሻላ ማሻላ አደራደሩ ምናምን ምናምን። ተመልከቱ ተመልከቱ። እኔ ቀይ አበባ ነው የምወደው በነገራችን ላይ ቀይ አበባ እናቴ፣ ነጭ አበባ የሬሳ ነው የሚመስለኝና ስለዚህ ቀይ አበባ ነው የምወደው እላቸዋለሁ። ሲያምርስ ተመልከቱ። ዋው ለካ አበባ ረክሶባቸው ነው። የዚህ ሀገር የዚህ ሀገር ወንዶች ፍቅር ይገልጻሉ እንላለን። ለካ ረክሶባቸው ነው እያመጡ የሚሰጧቸው የኛው ወንዶች ያስናቁት። ለካ አበባ ረክሶ ነው፣ እዚህ ሀገር አበባ ረክሶ። እናቴ ጉድ ከሆኑ ውስጥ ተመልከቶት። እኔ ቀይ አበባ ነው የምወደው ብያቸዋለሁኝ። ስለዚህ አበባ ረክሶባቸው ነው። ለካ አበባ በአበባ የሚያደርጉን የሚያደርጓቸው የሚያደርጉን ልበል። እንደ ጋይ ሰው ይጉድ እና ለማንኛውም ይህን ይመስላል እንግዲህ በቀይ አበባ ሸብርቀን ደምቀን በአበባ ተውበን ጥቅምት መሆኑን ያስታወሰን የብቻን ነው የሚገደው። አስበው እና ይህን ይመስላል እንግዲህ ውዶች፣ የፍቅሮቼ። በጣም ትልቅ ሱቅ ነው ትልቅ ሱፐርማርኬት ነው ይሄ። እንግዲህ ሙሉ አዳራሹ የንትን ነው የዚህ የምንድን ነው የአበባ የአበባ ሱፐር ማርኬት ነው። በጣም ነው ደስ የሚለው። በነገራችን ላይ ማለት ነው ለዚህ የልጆች ጋር ልመቼ ብሎ ነው እንጂ እንዲሁም ሙሉውን አላሳየኋችሁም፣ በጥቂቱ ነው ያሳየኋችሁም ማለት ሙሉውን ማሳየት ልጅ የእጅ ስለሆነ መዝናን ነው። ስለዚህ ቢሆንም ግን ያው እንግዲህ ዘና እያልኩ ነው። ጥሩ ጥሩ ቦታ አክተር መሆን አክተር መሆን አክተር መሆን እኮ ለዚህ ያገለገለ ጥሩ ጥሩ ቦታ ነው ይዞን ሄደው፣ ጥሩ ጥሩ ቦታ ነው ይዞን ሚዝናን ነው እንዲሆናችሁ እነሱ እነሱ እየጎበኘ ነው በነገራችን ላይ ተመልከተው፣ እኔም ደግሞ አብሬ እየጎበኘው ነው። ይሄ ደግሞ እንትን ነው ክሪስማስ የሚባለው መሰለኝ የእንትን የምንዛፍ ነው ምናምን የሚባለው ነው ስለዚህ ይሄ ደግሞ የልጆች መጫወቻ መኪና ምናምን ነው፣ ለልጅ ይሄ መግቢያው ነው። በነገራችን ላይ እንደምታዩት መግቢያው ላይ ነው ምታው የእንስሳት አይነት እናንበሶና ምናምን የሁሉም ሀገር እንትናለ ስዕል አለ። ገና መግቢያው ነው፣ ገና መግቢያው ነው። እየገባን ነው እዚህ ጋር፣ እየገባን ነው እዚህ ጋር። ተመልከቱልኝ፣ እናትዬ ተመልከቱልኝ፣ ስፋቱን፣ ትልቅነቱን አጠይቁኝ። እና ማሻአላ ሆናችኋለሁኝ። ዘና ፈታ በተናላ አየር ወሰድን ነው እዚህ ደግሞ እንደምታውቁት ወደ አበባ መግቢያው ነው። ይሄ እንትን የሰል መስቀል ይሄ ደግሞ ለሀፍ ነው የለሀፍ እንትን ነው። ይሄ በጣም ርካሽ ነው በነገራችን ላይ አገር መግባት መረተብ ለምትፈልጉ በዚህ ገብታችሁ ረትቡላችኋለሁ። በዚህ ገብታችሁ ረተብ አድርጉ። ይኸውላችሁ ክሪስማስ የክሪስማስ ነው። ይሄ የእኛን አይወክለንም ቢሆንም ግን ያው ክሪስማስ ነው። ሰዎች በነገራችን ላይ ሰዎችን ይሄን ይሄን ነገር ይፈልጉታል። እናላችሁ ይሄንን ይመስላል አላችሁ ተመልከቱ። ዋናው ይዣችሁ ልግባ ዋናው አበባ ውስጥ ይዣችሁ ልግባ። እናቶች ፍቅሮች፣ ማሮች ተመልከቱልኝ። እናትየ ተመልከቱልኝ። እዚጋ እንግዲህ ማሻላህ ማሻላህ። እንዴት እንዴት እኮ እንዶ ነፍስ እያችሁ ፍትት እንደሚል እኮ ጠይቁኝ። በመብራት ምናምን አበባው በመብራት ተሰርቶ ተመልከቱልኝ። አረ እንደው ተውኝማ፣ እንደው ተውኝማ። እናትየ ሰው አበባ መግዛት ማሸብረቅ እንደው ተውኝ። ተመልከቱ ተመልካቱ፣ ልክ እኮ አታክልት ነው የሚመስለው እኮ ጓደኞቼ። የውሸት እኮ አይመስልም፣ ማለቴ የወረቀት አይመስልም። እና ዘና እፈታልን ተዝናናን። እና አክተር ቤት ስሰሩ እንደዚ ነው ዘና የሚያደርጓችሁ እላችኋለሁ። እድል ሲወጣ መጨረሻ ይመር ብላችሁ ግድ አድርጉ። መጨረሻ ይመር፣ ዋናው ነገር መጨረሻው ሲያምር ነው እላችኋለሁኝ። እና ይሄን ይመስላል እንግዲህ በዙረት ላይ ነኛለሁ። እና ይህን ይመስላል ጓደኞች። ልክ እኮ የአብይ ችግኝ ውስጥ የገባሁን የመሰለኝ የአብቾ ችግኝ ውስጥ የገባሁን እንጂ መሰለኝ ውጭ ምናምን። ይሄ ዝም ብሎ የውሸት ሰት ምናምን አይመስልም እኮ እኔማ የሚሸት የሚሸት ራሱ ይመስለኛል። የማይገርማቸው ማለት ነው። የእውነት የመሰደቅ የመሰደቅ እና ከልቤ ስለወደድኩት የሚሸትር ይመስለኝ። እንደው ዝም ብሎ በይነ መጥገብ እኮ ነው ጋይስ፣ በይነ መጥገብ እንደው ትሁኝማ። እናቶች ፍቅሮች ተመልከቱልኝ፣ ተመልከቱ ሁላሄ የበቀለበት አበባ እንትን መስኩ ውስጥ የገባሁ ነው የሚመስለኝ፣ ድረስ ደስ የሚለው ማለት ነው። እና ልነግራቸው አልችልም። ለማንኛውም ፈታ ፈታ ዘና አለን፣ ፈታ ዘና የሚያደርግ ነገር የለ እናንተ መስሎ